ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም፣ የከበረ ሰላምታችንን እያቀረብን ዛሬ ከአብሪ ሚዲያ ወደ እናንተ የምናደርሰው ፕሮግራም ገልጻለሁ። በዚህ ፕሮግራማችን እንደምታውቁት ሰሞኑን ኢሳያስ አፈወርቂ ግብፅ ከቆዩ በኋላ ወደ ኤርትራ ተመልሰዋል እና ወደ ኤርትራ ከመመለሳቸው በፊት ግብፅ ውስጥ በአረብኛ ቋንቋ ጋዜጣዊ መግለጫ ሰጥተዋል። በዚህ ጋዜጣዊ መግለጫቸው እንደተለመደው ስለ ኤርትራ ሳይሆን ስለ ዓለም አቀፉ ሁኔታ፣ ስለ ቀጠናው ስለ አፍሪካ ቀንድ ነው የተነተኑት። ስለ ግብፅና ኤርትራ ወዳጅነት፣ ግብፅና ኤርትራ ሰሞኑን ስለፈጸሙት ስምምነት፣ እሱን አስመልክተው በሰጡት መግለጫ የሁለቱ አገር ወዳጅነት የቀጠናውን ሰላም ለመጠበቅ ያለመ ነው። የእነዚህ ሁለት ሀገራት ስምምነት የቀጠናውን ሰላም ያስጠብቃል፣ የቀጠናውን ሰላም የማስጠበቅም ኃላፊነት አለባቸው ሲሉ ነግረውናል። በመጀመሪያ ኢሳያስ አፈወርቂ ያው ብዙ ጊዜ በአረብኛ ጋዜጣዊ መግለጫ ይሰጣሉ። ደርግ በስልጣን ላይ በነበረበት ጊዜ ድርድር ሲደረግ ሌሎች የኤርትራ ልዑካንም እሳቸውም በድርድሩ ቦታ ተገኝተው በአረብኛ ካልሆነ በስተቀር አንናገርም ወይም አንደራደርም ብለው እንደነበር ይታወሳል። እና ከነፃነት በፊት የነበራቸው ተስፋ የአረቡ ዓለም ኤርትራ አረባዊት ሀገር ሆና ከኢትዮጵያ ከተገነጠለች በኋላ አረባዊት ሀገር እንደሚያደርጓትና ብዙ ዶላር አፍስሰው ኤርትራን ሊያበለጽጉላቸው እንደሚችሉ ተስፋ ነበራቸው። ስለዚህም የአረቡን አለም ለማማለል አረበኛ በመናገር አረባዊ ነኝ በማለት በተለያዩ መድረኮች ላይ ይህን መሰሉን ቲያትር ይተውኑ ነበር። ሆኖም ኤርትራ ነፃ ከወጣች በኋላ የተጠበቀው ነገር አልሆነም። እንደውም ለአጭር ጊዜም ሰርቫይቭ አድርጋ እንደ ሀገር መቆም የቻለችው ወይም የተሸጋገረችው ከኢትዮጵያ በተዘረፈ ሀብት በወያኔ አማካይነት ከኢትዮጵያ በተዘረፈ ሀብት እንጂ እነዛ ኤርትራ እንድትገነጠል ያደረጉ አገራት ወይም አረቦች እርዳታ የሰጡና ኤርትራ ተስፋ ያደረገችባቸው ምንም ያደረጉላቸው ነገር የለም። ለማንኛውም በዛሬው ፕሮግራማችን የምንመለከተው ኢሳያስ አፈወርቂ የተናገሩትን እውነት ነው። ግብፅን አስመልክተው በተለይ እንግዲህ ኤርትራን እና ኢትዮጵያ እንዲዋጉ ወይም ኤርትራ ማፅያን ኢትዮጵያን እንዲበጠብጡ ከዛ በኋላ ወያኔም ተቋቁሞ ኢትዮጵያ ውስጥ ሰላም እንዳይኖር ያደረጉበትን ምክንያት ኢሳያስ ቁልጭ አድርገው በአንደበታቸው በታቸው ነግረውናል። ናይ ግብፅ ደገፍ ንኤርትራ ግብፅ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ ወይ ደገፍ እንትዳ ነይሩ ኮይኑ ንኤርትራ ከም ሞጓጠይ ንኢትዮጵያ ቅሳነት መክልኢ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ነው፣ ለኢትዮጵያ ስራ ለመስጠት ኤርትራ ናፅነታ ክትረክብ እሞ ልዑላውነት ኣረጋጊፃ ክትነብር ትኽእል እያ ዝብል ሓሳብ አይነበረን ኤርትራ ነፃ አገር ትሆናለች፣ ሉዓላዊ መሆና፣ በሰላም ትኖራለች ብለው አይደለም። እናመሰግናለን። የቀድሞው ኢሱ እውነት ነው። እስከ ዛሬ ድረስ ኢትዮጵያን ዋጋ የሚያስከፍላት ኢትዮጵያን በውስጧ ሰላም እንዳይሰፍን የሚያደርገው ኢትዮጵያ ውስጥ የተለያዩ ጸረ ኢትዮጵያ ኃይሎች ባንዳዎች፣ የውክልና ጦርነት የሚያካሄዱ ኃይሎች እንዲፈለፈሉ ያደረገችው ግብፅ ኢትዮጵያን ሰላም ለመንሳትና ለኢትዮጵያ የቤት ስራ ለመስጠት ነው። እርስዎ ይህንን በጠዋት ተረድተው ነበር እና ተጠቀሙበት። ለእኛ ግን እውነቱን ነገሩን። እውነቱ ይሄ ነው እንግዲህ እና ነፃ ሀገር ትሆናለች ብለው አይደለም። ልክ ነው። አንድ ወገን እንዲያሸንፍ አይደለም፣ ግብጾችም የሚፈልጉት አንድ ወገን አሸንፎ በዛ መረጋጋት ተፈጥሮ እንዲቀጥል ሳይሆን የሚፈልጉት ተከታታይ ብጥብጥ እንዲኖር፣ ስርዓተ መንግስት እንዳይኖር። ይሄ ለመገንጠልም ይሁን ለማስገንጠል የሚንቀሳቀስ ኃይል ወይም ደግሞ ያንን ግንጠላውን ወይም አገር መቁረሱን የሚከላከለው ሀይል አሸንፎ እንዲወጣ አይደለም የሚፈልጉት እነሱ። ቀጻይ ጦርነት እንዲኖር ቀጻይ ኢሳይ የሚሉት እነሱና ጦርነቱ እንዲቀጥል ነው የሚፈልጉት። ይሄን ከዚህ በፊትም ልክ እንደ ኢሳያስ የሱዳኑ ሰላይ ለግብፅ ሲሰራ የነበረው የሱዳኑ ሰላይ ጀነራል ነግሮናል። እንዲበጣበጥ፣ ዘላለም ረብሻ፣ ዘላለም የሰላም መታጣት እንዲኖር ነው የሚፈልጉት። ያው አሁንም ይሄንን እየሰሩ ነው። ስለዚህ ኤርትራ ነፃነቷን ታገኛለች፣ ሀገር ሆና ትቆማለች ብለው አስበው ስላልነበረ ኢሳያስ እንደሚነግረን ምንድን ነው የሆነው? ከተጠበቀው በላይ እንግዲህ ወያኔም ሻቢያም ተረባርበው ያንን ነገር አደረጉ። የመጨረሻው ነገር ላይ ሲደርስና ደርግ ነሱ ካሰቡት ጊዜ ባነሰ ሲደመሰስ ያው ኤርትራ መንግስት ቆመ። ግን ኤርትራ እንዳሰበችው በዛ ጊዜ አረቦቹ በደንብ ኢኮኖሚዋ ዳብሮ እንደ ሀገር እንድትቆምና እንደ ሌሎቹ የአረብ ሀገራት እንድትበለጽግ አላደረጓት። በቀጥታ ወደ ልመና፣ ወደ ስርቆት ነው የገባው ኢሳያስ። መንግስት ከዛ በኋላ ወደ ስርቆት ማለት ከወያኔ ጋር ተባብሮ የኢትዮጵያን ሪሶርስ እየሰረቀ በሱ ወደ መኖር ነው የመጣው። ስለዚህ ያ ተስፋ አርገውበት የነበረው ነፃነት እንትን አላለም እና እሷ ይሄ ያልነበረም ሀሳቧ ይለናል እና ይቀጥላሉ ሓደ ካብ ዓቢ ስትራቴጂያዊ ጸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። እና ዋናው የግብፅ ስትራቴጂ ጉዳይ የአባይ ውሃ ነው። በአባይ ውሃ ምክንያት ነው ኢትዮጵያን ሰላም የምትነሳው። ይኸው ከራሳቸው አንደበት ነው። ሌላ ሰው ሳይሆን ኢሳያስ አፈወርቂ የግብፅ ቅጥረኛ፣ ግብፅ ቀጥራቸው ኢትዮጵያን ያስገነጠሉ ሰው ናቸው። ይህንን የሚሉት እና ሳይታሰብ ፕሬዚዳንት የሆኑ ሳይታሰብ አገር ያቆሙ ሰው ያቆማሉ ያደርጉታል ተብሎ ያልታሰበው አብዚ ማያት እዚ ሁሉም ሙቁ ብዘይካ ብዘይ ምርግጋ ዘይ ምርግጋ ናይተን ኣብ ውሽጢ እቲ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመፃ ይኽእልን ዝብል እምነት ነይርዎም። ግብጾች የውሃው መነሻ የሆኑት ሃገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠሮም የሚል የጸና እምነት አላቸው። እንግዲህ ግብጾች ውሃው የሚነሳባቸውን ሀገራት እንዳይረጋጉ ማድረግ፣ እነዚህ ሀገራት ካልተበጠበጡ እኔ ውሃውን አሁን ባለው ደረጃ እንደፈለግኩ ብቻ ይንጠቀምበታለሁ የሚል ሀሳብ ስላልነበራት ወይም ደግሞ እነዚህ ሰዎች ሰላም ካገኙ ተረጋግተው ይኖራሉ፣ ሀገራቸውን ይገነባሉ፣ ያድጋሉ፣ ከዛ ውሃውን ያቆሙብኛል ወይም ውሃውን ይጋሩኛል የሚል ሀሳብ ስለነበራት ነው። ግብጽ ያንን ታደርግ የነበረው ለእኛ መሳሪያ ስታቀብል የነበረው እኛን እንድንታገል ስታደርግ የነበረው ነው የሚሉን ይህንን አሉታዊ የሆነ የተጣመመ አስተሳሰብ ይዘው በዚህ መሰረት ነው፣ ዓላማቸው ኢትዮጵያን መበጥበጥ ነው። እዚ አሉታዊ ጠማምታ እዚ ከመይ ገይሩ ማዕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ሄንን አመለካከት የያዙ የሚለው የራሱ ታሪክ አለ። ሁ እንግዲህ የግብፅ ፖለቲከኞች ለምን ይሄንን አደረጉ የሚለው የራሱ ታሪክ አለው ይላሉ አዎ፣ ታሪክ አለው። እኛም እናቀዋለን። ይሄ ታሪክ ይሄ ታሪክ በጣም የቆየ ነው። በተደጋጋሚ ጊዜ ይሄ ኤርትራ ውስጥ ገንጣይ ከመፈልፈላቸው እንደነ ኢሳያስ አይነቶቹን እና ከሱ በፊት የነበሩ የጀበሃ መሪዎችን ለመገንጠል ከማቆማቸው በፊት ራሳቸው ነበሩ ኢትዮጵያን እየወጉ ኢትዮጵያ እንዳትረጋጋ የአባይን ውሃ ከምንጩ ለመቆጣጠር ኢትዮጵያን ሰላም ለመንሳት ራሳቸው ውጊያ ሞክረው እየተቀጡ እየተሸነፉ ሄደው መጨረሻ ላይ ከሃዲዎችን አገኙ። ከሃዲዎችን ሰበኩ። ለከሃዲዎች ገንዘብ እየሰጡ መሳሪያ እያስታጠቁ ኢትዮጵያ ላይ ውጊያ አካሄዱ፣ ውጊያ እንዲያካሄዱ አደረጓቸው። ይህንን ካደረጉ በኋላ ያው ኤርትራ እንደ ሀገር ቆመች እና በዛ ጊዜ እንግዲህ የዛ ጣጣ የዛ ዳፋ አሁን ለአሁኑ ትውልድ የደረሰው በዚህ ጦርነት ኤርትራን ሲያስገነጥሉ የኢትዮጵያን የባህር በር በሙሉ ጠቅለው ከኤርትራ ጋር እንዲሆን አደረጉ። በህገ ወጥ መንገድ ራስ ገዝ የነበረውን አሰብንም ጨምሮ ራሱ ኢትዮጵያ ተጠቀምበት የነበረውን ባህር ወደዛ ወሰዱ። ኤርትራ ነፃ ትሆናለች ብለው ግን አልገመቱም ነበር ይሉናል ኢሳያስ። ሳይገምቱ ሲሆን ግን ኦኬ ኢትዮጵያን ከባህር በር ሙሉ በሙሉ የማውጫ ፕሮጀክታቸውን እውን አደረጉ። ከዚህ በኋላ በአንድ ወቅት ያ ሱዳናዊ ሰላይ እንደነገረን የኤርትራን ነፃነት ለማጽናትና ኢትዮጵያን ከቀይ ባህር ለማራቅ ቲፒኤልኤፍ ትግራይን ነፃ አውጣለሁ ብሎ ብሎ ተቋቁሞ የነበረ የትግራይ ሪፐብሊክ መሰረታለሁ ብሎ ተቋቁሞ የነበረው ቲፒኤልኤፍ አዲስ አበባ መግባት እንዳለበት ወሰንን ይለናል። ከዚህ በፊት በካንሰር ህመም ከመሞቱ በፊት ኑዛዜ ያደረገው ሱዳናዊ ጀነራል ቲፒኤልኤፍን በአውሮፕላን ጭኖ እነመለስን አዲስ አበባ አስገብቶ የነበረ። ከዚህ በፊት ባቀረብነው ፕሮግራም ታስታውሳላችሁ። እና ይሄ ሰውዬ ሲነግረን ኖ፣ አሁን ኤርትራ ተረጋግታ ልትቆም አትችልም፣ ከዚህ ከመሀል ሀገር እንደገና ሌላ ጊዜ ሌላ መንግስት ተነስቶ ኤርትራን ልጠቅልል ሊል ይችላል፣ ኢትዮጵያን ወደ ቀይ ባህር ልመልስ ሊል ይችላል በሚል ስጋት ቲፒኤልኤፍ አዲስ አበባ እንዲገባ ፕሮጀክት ነደፍን ይላል። ሰውየው አዲስ አበባ እንዲገባ ፕሮጀክት ነደፉና ምን አደረጉ ኢህአዴግ የሚባል ስም እንዲይዝ ተደርጎ አሁን አንዱ ሻቢያን ፕሮፓጋንዳ ከሚነዛው አንዱ የሆነ እንዳርጋቸው ጽጌን የመሳሰሉ ሰዎችን እነገዱ አንዳርጋቸው የመሳሰሉ ሰዎችን ሄድን ብለው ኢህአዴግ የሚባል ድርጅት መስርተው አዲስ አበባ ውስጥ እንዲገባ ቲፒኤልኤፍ አድርገው የባህር በራችንን ሰጡ ይሄ ባህር በር በግፍ ነው የተሰጠው ብለው ዛሬ ጠቅላይ ሚኒስትሩም ሌሎች ምሁራንም ደጋግመው በህገ ወጥ መንገድ ነው የተሰጠው የሚሉትን የሚነጋገሩትን ዛሬ የኤርትራው ባንዳ የኤርትራው ፕሮፓጋንዲስት ነግሮናል፣ መስክሮልናል። ልክ ነው፣ ይሄ በግፍ ነው። መለስ ዜናዊ ነገ ሄጄ ትግራይን አስገንጥዬ ምጽዋን እጠቀማለሁ ብሎ ያደረገው የኢትዮጵያን የባህር በር ያስወሰደው ነው ብሎ በቁጭት የተናገረበት መድረክ አለ። እናዳምተው የእሱም ምስክርነት ደግሞ ለገና ትግራይ ሀገር ስትሆን ከኤርትራ ጋር አንድ ሀገር በመሆን ወይም በቅርበት በመስራት የምጽዋን ወደብ ልትጠቀም የምትችልበትን እድል አስልቶ የኤርትራ ነጻነት የሚታወጅበት ወቅት ዓለም አቀፍ ማህበረሰቡ የኢትዮጵያን የባህር መውጫ ጉዳይ ወያኔ እንዳነሳ ያቀረበለትን ጥያቄ እኛን አይመለከትም የሚመልስ በመለስ ዜናው አማካኝነት እንደሰጠን እናውቃለን። በዓለም ላይ በምዕራባውያን እጅ ያልወደቁ ሀገሮች አስር ሀገሮች ብቻ በነበሩበት ዘመን አፍሪካ ውስጥ ብቸኛዋ ነፃ ሀገር ሆና ነፃነቷን ተከላክላ የቆየች ትልቅ ሀገር ከመቶ ሚሊዮን በላይ ህዝብ ያላት ሀገር ኢትዮጵያ ምራባውያን ቅንገጆች ሆን ብለው በኪሎ ሜትር ርቀት ከባህር እንድትርቅ አድርገው የፈጠሯቸው ድንበሮች እንደ ታሪካዊና ተፈጥሯዊ ድንበር ተቀብላ ወደ ባልባ ባህር መውጫ አልባ ሆና ተቀምጣለች። ይችላል ይህ የባህር በር መውጫ ችግር ዛሬ ኢትዮጵያን መተንፈሻ ሊያሳጡ የሚፈልጉ የተለያዩ የአረብና የሌሎች ሀገሮች በዙሪያችን በሚገኙ የባህር መውጫ ባላቸው ሀገሮች ላይ እየሰሩ ያለውን ነገር እያየን ነው። እንዲህ በፊት ለፊት በአዲስ አበባ ከተማ እንደዚህ ለመናገር በማይቻልበት ሰዓት ሁሉን አዋቂው መለስ ዜናዊ ጉዳይ አይደለም። ምን እንግዲህ አንድ የሞታ አይወቀስ የምትሉት ነገር አለ። እውነት ግን ሲነገር መወቀስ አለበት ባይነኝ እኔ የባህር በር ኢኮኖሚያዊና ደህንነታዊ ጠቀሜታ የሌለው ጉዳይ ነው እያለ እያጣጣለ ሲናገር ሰምተነዋል። የወያኔ ሐሰት ትርክት ይህን አይነት ትልቅ የብሔራዊ ደህንነትና ጥቅም የጎዳ ስራ እንዲፈጽም ያደረገ ጉዳይ እንደሆነ ከወያኔዎች መካከል የሚነግረን የለም። ዛሬም እና ይሄንን ይመስላል። ልክ ይሄንን እንዳርጋቸው ያለውን እንዳርጋቸው እንዳለው እንደው በሰፊ ማብራሪያ ሰጥተው ሳይሆን የግፍ ግፍ የበደል በደል ተፈጽሞብናል ነው ያሉት ጠቅላይ ሚኒስትር አብይ። ይሄው የጠቅላይ ሚኒስትሩን ንግግር እንስማ። የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢርታዊ ኢፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ታዲያ አንተ አንዳርጋቸው ጽጌ የምትባል ተገለባባጭ ባንዳ ዛሬ ተነስተህ ይሄ ኢትዮጵያ የምታቀርበው የአሰብ ጥያቄ የባህር በር ጥያቄ ትክክል አይደለም፣ እንደውም እሷ ይሄንን የባህር በር ጥያቄዋን ለማስፈጸም ስትንቀሳቀስ የእኔ ድርጅት ፋኖ በቀጥታ አዲስ አበባ ይገባል ከቲፒኤልኤፍ እና ከሻቢያ ጋር ተባብሮ የአብይ መንግስት ይወጋል የምትለው፣ አንተ ያልከውን እኮ ነው አብይ ነው አንተ ያልከው፣ አንተ በትክክል የምታውቀው እና በሚያሳዝን ሁኔታ ምን ይለናል፣ መጽሐፍም ጽፏል ይሄንን በተመለከተ አቋሙን። የኢትዮጵያ ባህር በር ያለ አግባብ እንደሄደና መለስ እንዳለበት የጻፈው መጽሐፍም አለ። አሁን ግን ለሻቢያዎች ሲያደር ምናለን አንዳርጋቸው። አይ ሻቢያዎችም እኮ ያውቃሉ፣ ተሳስቼ ነው ባልሰከርኩበት ሁኔታ ነው ይሄንን ያልኩት፣ ሳልሰክን ነው እና ይቅርታ አድርጎልኝ ብያቸዋለሁ ብሎ ኢሳያስ እግር ስር ወድቆ ይቅርታ መጠየቁን ይነግረናል። ግን ያንን ነገር የነገረው ኢትዮጵያ የባህር በር አላግባብ ተወስዷል ብሎ በአደባባይ የተናገረው ህዝብ ሰብስቦ የተናገረው በሰባ አመቱ ነው። አሁን በሰባ አመቱ አልሰከምኩም የሚል ሰው በጣም ያሳፍራል። ስለዚህ የኢትዮጵያን እውነት ጠላቶቿ በዚህ መልኩ እየመሰከሩት ነው። ይሄ እኮ የኢሳያስ አፈወርቂ ንግግር ማስረጃ ይሆናል፣ ሰነድ ይሆናል። ባይዘው በእንደዚህ አይነት በግፍ እንትኖች ግብጾች ውሃቸው ሴኩር የእኛ ውሃን የእነሱ ድርሻ ከዚህ በፊት እንደፈለጉ ሲጠቀሙበት የነበረው እሱን ለማስጠበቅ ሲሉ ኢትዮጵያን እንደበጠበጡና ኤርትራ የዚህ ውጤት እንደሆነች፣ ሻቢያ የዚህ ውጤት እንደሆነ፣ ወያኔ የዚህ ውጤት እንደሆነ፣ ይህ አሁን ኢትዮጵያ ውስጥ ያለው ብጥብጥ የዚህ ውጤት እንደሆነ ነግረውናል። ብጥብጡ ይቀጥላል፣ እያስቀጠሉት ነው። ይሄንን ብጥብጥ እንግዲህ ትናንትና ሌሊት ትናንት ከምሽት ጀምሮ የጽምዶ የወያኔ ጉጅሌ በሻቢያ ትዕዛዝ አፋር ውስጥ ጦርነት ከፍተዋል። የአፋር መንግስት መግለጫ አውጥተዋል፣ ጦርነት ተከፍቶብኛል ብሎ። ይሄ ጦርነት እምነግራችሁ እዛ አካባቢ ያለውን የሰላም የትግራይ ሰላም ኃይል የሚለውን አፋርን አካባቢ ለማጥቃት ያለም አይደለም። የኢትዮጵያ መንግስትን የፌዴራል መንግስቱን ጎትቶ ወደ ጦርነት ለማስገባት ነው ተዘጋጅቶ የባህር በር ለማስመለስ የሚያደርገው እንቅስቃሴ ወቅት ከመድረሱ በፊት የፌዴራሉ መንግስት ወተተ አስገብተ ጦርነቱን ከኤርትራም ከትግራይም ውጪ ለማድረግ ነው። አፋር ውስጥ አፋር ውስጥ ይሄን ጦርነት ማድረግ ወደ አሰብ የሚደረገውን እንቅስቃሴ ይገተዋል። እዛ አካባቢ የቀይ ባህር አፋሮች ንቅናቄ የሚባለው ከአፋር ወንድሞቹ ጋር ትስስር ፈጥሮ የሚያደርገውን እንቅስቃሴ ለመግታት ያለመ የውክልና ጦርነት ነው እና ጦርነቱ ሻቢያ ወያኔን ከፊት አስቀድሞ የከፈተው ጦርነት ነው። ትናንትና ማታ የአፋር ብሔራዊ መንግስት ባወጣው መግለጫ ተወረራ ያለው እና የፕሪቶሪያው ስምምነት ተጥሷል፣ ከዚህ በኋላ አፋር ራሱን ለመከላከል የሚወስደው እርምጃ ህጋዊ እንደሆነ ይታወቅልኝ ብሏል። ጌታቸውም በዚህ ጉዳይ መግለጫ አውጥቷል። ወጥቶ እነዚህ የፀረ ሰላም ኃይሎች ወደ ውጊያ ገብተዋል፣ የፕሪቶሪያን ስምምነትን ጥሰዋል ብሏል። እንግዲህ የፕሪቶሪያ ስምምነት በግልጽ ተጥሷል። ሆኖም ፌዴራል መንግስት እነሱ እንደሚያስቡት ተስቦ ወደ ጦርነቱ ገብቶ የጠላት ፍላጎት ማሟያ ይሆናል ተብሎ አይጠበቅም። ግን ይህን በተመለከተ ህጋዊ እርምጃ መውሰድ ግን የግድ ይለዋል። እንግዲህ ይሄ የሆነው ኢሳያስ አፈወርቂ ከግብፅ ውስጥ ያው መግለጫ ሰጥተው ከአልሲሲ ጋር ተነጋግረው ወደ ኤርትራ በመጡ ማግስት ስለሆነ እነዚህ ጉዳዮች እስከ ካይሮ ድረስ ትስስር ያላቸው መሆኑን ልብ ማለት ያስፈልጋል። ሌሎች ኢትዮጵያውያን ሀገራችንን ለመጠበቅ ይህንን የጠላት ሴራ ተረርተን ይህን ባንደበታቸው የነገሩንን የጠላትን ሴራ ተረርተን ግብፅ ሁልጊዜ የኢትዮጵያን አለመረጋጋት ትፈልጋለች። ኢትዮጵያን ላለመረጋጋት ቅጥረኞችን ትቀጥራለች። የውስጥ ትርምስን ስፖንሰር ታደርጋለች። በዚህ የውስጥ ትርምስ ላይ የተሰማራችሁ ባንዳዎች እያደረጋችሁ ያላችሁ ጦርነት እናንተን የሚጠቅም ሳይሆን ለጠላት ትርፍ ማስገኛ እንደሆነ እና መሳሪያ መሆናቸውን ተረድታችሁ ቆም ብላችሁ እንድታስቡ እንጠይቃለን። ሌላው ሕዝብ ግን ይሄን ሴራ ለመበጣጠስ ከ መንግስት ጋር ከመከላከያ ሰራዊቱ ጋር እንዲቆም፣ እናስገነዝባለን። በዚሁ የዛሬውን የአብሪ ሚዲያ ፕሮግራማችንን ወይም ዝግጅታችንን እናጠቃልላለን። አብሪ ሚዲያን ሰብስክራይብ፣ ሼር አድርጉ። ሰላም።